ሐረግ ዛሬ የገጠማቸው ነገር እነግራቸዋለሁ። ለምን አልመጡም? ለምን አልለቀቁም? ምን ላይ ናቸው? እኛ በጉጉድ ስንጠብቃቸው የነበረው እነሱ ምን ሆኑ ነው የማይለቁ የሚለውን የእኔ ብቻ ሳይሆን የሁላችንም ጥያቄ ነው ማለት ነው። ያው አንዳንዴ የሁላችንም የማይመቻች ጊዜ አለ። አሁን የሚፈልጉ ብዙዎቹ የሚጠብቁ አሉ እንዲሁም ደግሞ በትርፍ ጊዜያቸው የሚከታተሉ አይ፣ የመጣ ጊዜ ይብጣ እኛ ምን አስጨነቅን የሚሉም አይጠፉም። እኔ ከነዛ ውስጥ አይደለሁም፣ ከዛኛው ውስጥ አይደለሁም። እኔ ያው በመሀል ነኝ ማለት ነው። ያም ሆነ ይህ እጉድ በጉጉት የሚጠብቁ የምንጠብቅ፣ እኔም ከዛው ነኝ አውቄ ነው እና በጣም የምከታተለው ዞትር፣ እንደ ሁሌ የሚለቁ ብዬ የምከታተለው ሐረግ ነው ማለት ነው። እንደው ሳይመጡ ሲቀሩ ያው ታውቃላችሁ፣ ሆል ምን መደወል ነው መደወል ነው። ባያነሱ እራሱ ስልኩ ቢዘገራ ሰው ያው ምስኮል ምስኮል ማድረግን ያው እናንተም ታውቃላችሁ። አንዳንዴ ፊቶቹ ሆኜ ነው የምደውለው እና ዛሬ ለመሞከር ለመደወል ሞክሬ ነበረ። ግን ያው ስልካቸው ብዙም እየጠራ አይደለም። የኔትወርክም ይሁን ኔትወርክ የለበት አካባቢ የቀረጻ ሄደውም ይሁን ባይታወቅም ግን አንዳንድ ደግሞ ራሳቸው ባላገኛቸውም አንዳንድ መረጃ የሚሰጡ ሰዎች አሉና እነሱን ስጠይቃቸው አይ ሀረማ ነው ያፌትና፣ ሁለቱ ያው አንዳንድ እንትኖች ያው እንትን ሲሉና መጨረሻ አካባቢ ይጣላሉ። እነዚህ ግን ሌቦች አይደለም። ሁለት ሌቦች ሲካፈሉ ይጣላሉ የሚል እንደዛ አባባል አለ። ግን እነዚህ ያው ባይተዋወቁ እንደዚህ ፊት ለፊት የአንተ ስራ ነው ብሎ ተመካክረው ባይሰሩም ያው ስራቸው ተመሳሳይ ስለሆነ ያፌትና ማን ነበረ ያን አቤል ማለት ነው፣ ሁለቱ መጣላታቸው እና እንዲሁም ደግሞ ሰሞኑን እንዳያችሁት መጨረሻው አካባቢ በጣም የሚያስፈራ ፊልም እያዩ ነበረ፣ እና ልጁ እያየ ነበረ። ኤፍራታን ደግሞ በጣም ፈርታ ነበረ። እዛ ላይ ደግሞ ያው ብዙ ጊዜ ሰው ፊልም ወይም ደግሞ ተዚያው ማብራት አጥፍተውን ቲቪው ብቻ ከፍቶ ነው በቲቪው ላይት የሚያዩት ማለት ነው እና እንደዛ ነበረ። እውነትም ያስፈራ ነበር የሚያዩዋቸውን። ያው እንደዚህ ተንኮለኛ ሰዎች ስራቸው ሁሉ ተንኮል ስለሆነ የእነሱ እንደዚህ ነገር አያስፈራቸውም። እባክህን በጣም ያስፈራ አላቁም ዝጋው፣ ምናምን ሌላ ፊልም ቀይር ምናምን ብትለውም ያው ሌላ ፊልም ሊቀይር ፈቃደኛ አልነበረም። እሱ ደግሞ ያው ማስፈራራም ይሁን አንዳንዴ ያው ልጆች ሲያለቅሱ ያው ማስፈራራበት እንትን አለ አይደል? እንትን ይመጣላል፣ ፖሊስ ጋር ይደወላል፣ ወይም ደግሞ በጣም የሚፈሩ ሰው ካለ ያን ሰው ስም ሲጠራ ዝም ይላሉ ማለት ነውና ግን እሷ የምትፈራበት የሆነ እንትን ጉዳይ አላት። ከአቤል ጋልና ከፉዬ ታውቃለች። በመሀል የናታ ቪዲዮ ስላለ ሁሉም ነገር ትፈራለች። እሱም ደግሞ ይሄን ለማስፈራራት በዚህ ነው አጋጣሚ ለመጠቀም ነበረ። ያን የሚያስፈራ ፊልም እያየ በዛ ነው አሁን ዋናው ነገራችሁ ፈለግኩኝ። ያው ያፌት የደረሰው ያን ሲያደርግ ፊትዋን ደግሞ ቀይር ብሏ ነበረ። አጋጣሚ ያው እሱንም መጣ ሲያይ፣ ያው ያቤልም ሲያይ በጣም ነው ደሙ የፈላው። ምክንያቱም ይሄ ነገር አንትን አለማላሰበው ወይም ደግሞ ልብ ያለው አይመስለኝም። እና በዛ መካከል ነበረው ሁለቱም ተጣልተው እንደዚህ በእጅ ተናንቀው ነበረው አሁን ዛሬም ያለቀቁበት ሁለቱ ተጣልተዋል የሚል እንደዚህ አይነት መረጃ ሰማሁኝ። በዛውም ደግሞ አንዳንድ ደግሞ ቴክኒክ የቴክኒክ ችግር ገጥሟቸው ሳይለቁ መቅረታቸውም እንደዛውም የሰማሁትን ነገር አለ። ነገር ግን እኔ ቤተኛው መወስዳለሁ። ያው እነሱ ጋር ደውዬ እስከማረጋገጥ ድረስ ምናልባት በቴክኒክ ችግር ከሆነ ብዬን እሱን አምናለሁ። ሆኝ እሱ ነው የወሰድኩኝ የምትነገረኝ መረጃ ነ የእናንተ እኮ ማል ሆነ የለም፣ መረጃ መረጃ መስረጃ ቆፍሬ ቆፍሬ ነው ማመጣላቸው። አሁን ልደውላቸው ነበር እዚህ ጋር፣ ነገር ግን እንደዚያ አይነት እኔ ግን ያው የማምነው በቴክኒኩ ነው እንጂ ሁለቱም ተጣልተው ይናከል ዛሬ ይለቀቅ ይለቀቅ ብለው አይደለም። እንደዛ ነዛ በዛ በዛ አላምን ማመ አይደለም ምክንያቱም ይሄ ነገር አይሆንም፣ አያሳምንም። ውሃም የሚያነሳ ያነሳ አደለም ማለት ነው። ምክንያቱም ሁለቱም በስራቸው ይታወቃሉ፣ ያለ ተንኮል ያው ተንኮል ብዛት ቲቪ ከፈተው ቲቪ ፊልሙ ማለት ነው። እኔም በእኔም ዝም ብዬ አደለም ከነሱ አጠገብ ዝም ሳየው፣ ያስፈራል ተኩስ ተኩስ እያለ ልጅቷን የሌለ ፍርሃት ነው፣ አለቀቀባትና፣ እንደዚህ አይነት ሰዎች ማለት ያው እንትን ባይልም ያው ስራው ባህሪ ነውና ሁለቱ ተጣልተዋል በዛ ምክንያት ነው አልተለቀቀም የሚለው በዚህ ጉዳይ እኔ ቅርታ አድርጉልኝ አልሰማም እኔ መረጃ ሲሰጡኝ አልተቀበልኳቸውም አልተቀበልኳቸው እንደዚህ እንዴት ያደርጋሉ እነሱ ባይሆን የቴክኒክ ጉዳይ ነው በቴክኒክ ጉዳይ ያው አልተለቀቀም በሱ እንሰማማለን ብዬ ያው መረጃው ብዙ ምንትን ስላላለኝ አልቀበሉ አልቻልኩም ያው ቀረው ደግሞ እናንተ ጋ ላድርሰው ብዬ ነው ማለት ነው ምን እናንተስ ምን ተሰማችሁ? በእርግጥ ብዙ የሚጠብቃቸው ይኖራል። እነሱን በጉጉት የሚጠብቅ ሻይ አፍልቶ ቡናውን አፍልቶ ምናምን ቁጭ ብሎ ወይኔ ሐረግ ወይኔ በላቸው እያሉ ያው የሚጠብቁ ብዙዎቹ ስላሉ ትንሽ በቀናቸው ሲያሳልፉ በእርግጥ በጣም ሁሉም ሰው እንትን ይላል። ስለዚህ አንዳንዴ ደግሞ አታብዙት ማለት ነው ሁሌም ኑ ማለት አንዳንዴ አድማጭ ተመልካች የሚባል ነገር አለና የእነሱ ሞራል ስትሉ በጊዜያችሁ ብትመዱ ደስ ይለኛል። ምክንያቱም ስራ ስራ ነው፣ በቃ ስራችሁ እሱን ስለሆነ ህዝቡን በምን መልኩ ማካሄድ እንዳለበት በየትኛው ሰዓት፣ የምር በተለመደው ቀን በተለመደው ሰዓት ቢሆን የሁሉ ሰው ነው የሚመቸው። ይሄ ምንም ጥያቄ ምልክት የለውም። በቃ ሁሌም መስለ ዛሬ ከምሽቱ ወይም አራት ሰዓት የምትለቁት ከሆነ ሁሌም አራት ሰዓት ነጌ ከነጌ ወደ እንደዚያ የምትለቁ ከሆነ ሁሌም በዛ ያው ምንም እንተሳትሉ ማለት ነው። ስለዚህ ይሄ ነገር ያው የሁላችንም እንትን ነውና እናንተም ያው አንደርስታንድ አድርጋችሁ የተመልካች ዩደስ ምክር ሰምታችሁ በየቀኑ ለመልቀቅ ሞክሩ። እኛን ደጅ አታስጠኑ ለማለት ነው። እንደዚህ እንደተወደዳችሁ አሁን ያው በጊዜያችሁ ብትጠቀሙ ጥሩ ነው። ሁሌም እንደተወደዳችሁ አትኖሩም ማለት ነው። ለምሳሌ አሁን በየቤቱ ቲቪ አለ አይደል? መሰለን ቲቪ በአብዛኛው ቲቪ አለበት። በአሁኑ ሰዓት ቲቪ የሚያይ ሰው መጥሪ ከመቶ አስር ምናምን ነው። ሁሉም ስልኩ ነው የሚጎረጉረው። እና ሰሞኑን የሆነ ቪዲዮ ማስንት ላይ አይቼ እና በጣም ነው እንትን ያልኩ። ምክንያቱም በቃ እንደ የጌጥ ወይም ደግሞ እንደምን ምን በላቸው የሆነ እንትኑ እንዳይጎድል በቦታው በቦታው መቀመጥ ስላለበት ብቻ ይቀመጣል እንጂ ያው ቤታችን ቲቪ ከተከፈተ አስራ አምስት ቀን ሆኗል ብላ ሰራችሁ ልጅ አይታችኋል። እውነት ነው። አዋን ሁሉም ስልኩ እየጎረጎረ ነው። ምናልባት ከነዛ ሁሉም ስልክ ጎርጓሪው ቢያንስ ከአስር አምስቱ ወይም ደግሞ ስድስቱ ፐርሰንት የእናንተ ተከታይ ይሆናል። ስለዚህ ሁሉም በስልኩ ቁጭ ብሎ እየጠበቃችሁ ነው ማለት ነው። የተመልካችን ክብር ማክበር አለባችሁ። በየቀኑ ኑ ከተቻላችሁ፣ ካልሆነ ደግሞ ከአንድ ቀን ጋፕ እያደርጋችሁ አንድ ቀን መምጣት ነው። ደግሞ ሰዓታችሁ ሁሌ የተለመደ በቃ ረሳ ከሆነ አረሳት፣ ሶስት ሰዓት ከሆነ ሶስት ሰዓት። ይህም ደግሞ በዚሁ የሀሳብ ልስጣችሁ። ይህን ምክሬት ምክር የተሰማላችሁ በእርግጥ ቪዲዮ ታዳምጣላችሁ። ይህን ደግሞ ምናልባት የራሳችሁ የተለየ እንትን ሊኖራችሁ ይችላል፣ ወይም ደግሞ ያን አሳውቁን። ሌላ ሁለት ቀን ሶስት ቀን አራት ቀን አምስት ቀን የምትቀሩበት ምንም ምክንያት የለም። ስለዚህ ሰውን በእንትናቸው አስከፍታችሁ እንዳታረቁት። በቃ ሰው አንዴ ካያ ይህ ነው፣ በቃ ሁሌም በዛ ሰዓት ሊለቀቅለት ይፈልጋል። ስ ያተለቀቀቀን እና ያተለቀቀቀን እኩል አይደለም። ኮሚኒቲያችሁ ላይ ገብታችሁ ማየት ይችላላችሁ። ሁሉም በሰራው ቪዲዮ አስያም ነው ሚሰጥ እንደዛ ነው። ስለዚህ በሰዓታችሁ እንዳታረፍቶ በእርግጥ ያው አበሻ ቀጠሮ እንትን የለውም። ችግር የለውም። ይያዛል ብዙ ሰዓት አያከብርም ከብርም የሚባል አባባል አለን። አበሻ ብዙ ሰዓት ሆን ብሎ ሶስት ሰዓት ከተባለ ሶስት ሰዓት ይደርሳሉ የሚባል ያው ቀጠሮ ብዙ ጊዜ ቀጠሮ አንደርስም ና ምናልባት ያው ታክሲ የለም ይሆን መንገድ ተዘጋግቶ ይሆን ይሆናል በቃ በነዛ ግን ያም ሆነ ይህ የምላችሁ ፈልጌ ነው በየምትለቁት ቀን ለምሳሌ በሁለት ቀን የምትለቁ ከሆነ ስንት ሰዓት ነው የምትለቁት ሶስት ሰዓት የምትለቁት ከሆነ ሶስት ሰዓት ሁለት ሰዓት የምትለቁ ከሆነ ሁለት ሰዓት አሁ እንደዛ አስተካክላችሁ መልቀቅ ማለት ነው ቆይታችሁ የሆነ ቦታ ሄዳችሁ መጥታችሁ እኛ ጋ ነው የሚደርሰው ስለዚህ ቶሎ ቶሎ የቢኒም እነ ቢኒም ሰርግ እና የጽዮም ሰርግ እንዲ እንብላኛ ችግር የሚደርሳቸዋል። በያለንበት እንብላ እንጫወት፣ አለቀ፣ አፍጥኑት። ያ ደግሞ የምታደርጉት ቶሎ ቶሎ በሳሳት ስትለቁ ነው ማለት ነው። ሌላ ያው ሁዬ፣ አይዞሽ በአሁኑ ሰዓት ፈተናው በዝቶብሻል። ጠንክሬ ያው ትንሽ ጊዜ ነው ምናልባት ነገራቶቹ ተቀያይሮ ወደ ናታ አምት ትሄጅበት። በእርግጠኝነት ያው ትሄጃለሽ። እስከዛ ድረስ ግን ተረጋግታችሁ ሁኔታውን እያላችሁ መሄዱ አስፈላጊ ነው ማለት ነው። እንግዲህ ዛሬ ቀርታችኋል። አሁን ነገም ቅሩ አሉ ቅሩ አሉ። እናንተም መቅረት አብዝታችኋል። ስለዚህ ባትቀሩ የተመረጠ ነው። በተረፈ በያላችሁበት ሰላማችሁ ይዞ፣ ይህን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ እንዲሁም ደግሞ ሰብስክራይብም አድርጉ ማለት ነው። ይሄ ነው ብለው ይመጣሉ። እናንተም ያው ከፈለጋችሁ ቁጥር ሰዳችኋላችሁ፣ ትደውላላችሁ፣ እና ምክንያቱም ትጠይቃላችሁ፣ ለምን እንደጠፉ። አዎ እሰዳችኋለሁ። ምንም ችግር የለም። ምንም ችግር የለም። አንቺ ኮመንት የጻፍሽልኝ ነው። አዎ በቃ አዎ ችግር የለም። ጠፈለሽ፣ ዜሮ አሁን። አያይ አሁን እንደዚህ ኮመንት እያየሁ ነው። እና በቃ ከኋላ ጽፍላችኋለሁኝ። ደውሉ። በተረፈ ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ዛሬ ካልመጡ እንግዲህ የሆነ ገኝ ይጠብቃችኋለን። ካልመጣ ደግሞ ሰላማዊ ሰልፍ እንወጣለን። ሰላማችሁ ዛ ባይ ባይ። ቪዲዮ ላይክ አድርጉት።